ላላ ሰላም ትጂ እንዴት ነሽ ጥያቄ አለ እኔ ኦርቶዶክስ እፈልጋለሁ እስልምና መቀበል ፈልገሽ ነው ግን አልተመርኩም እስካሁን እና መማርም እፈልጋለሁ ጥያቄ ምናምን መጠየቅ አልፈልግም መማር ስለአላህ ብቻ ማወቅ እፈልጋለሁ እዛ እስልምና መቀበል እሺ ለአስረዳሽ ና ስለ ኢስላም እንዲሁም ደግሞ ስለ አላ ስለ አምላካችን ስለ እሱ ነው መሰረታዊ እውቀት ሰው ሊያውቀው የሚገባው ይህን ንገርሽ፣ እና ከዛ በኋላ ወደሚቀጥለው እንሄዳለን። እሺ፣ እሺ፣ እሺ። ኢስላም ይህን ሃይማኖት ማን ይሄ ደነገገው? ምን ማለት ነው ኢስላምስ? ማለት ትእዛዛቶች ውስጥ ምን ምን ናቸው? ኢስላምን የተከተለ ሰው በቀጣዩ ዓለምስ ምን ተስፋ ተገብቶለታል የሚለውን እንመልከት። እነዚህ ዋና ዋና መሰረታዊ ነገራቶች። ኢስላም ብሎ ማለት ከትርጉሙ ስንነሳ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። አምላክ የፈጠረን ለዚሁ ነው። እዚህ ዓለም የመጣ ነው፣ ያን የፈጠረንን አምላክን ታዘን እርሱን በብቸኝነት ተገዝተን ለመኖር ነው። አላ ይህን ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂንነ ወልኢንሰ ኢላ ሊየዕቡዱን ይላል፣ ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ያን የተፈጠርንበት ያ የተፈጠርንበት ዓላማ ምን ይባላል? ኢስላም ይባላል። አዳምን አምላክ አላህ ስብሓነ ወተዓላ ገና ወደ ምድር ሲያወርደው ጊዜ የሰጠው ቃል ኪዳን ነበር። ዳግም ወደ ገነት የሚመለስበት ቃል ኪዳን ሰጠው። ምንድነው ያ ቃል ኪዳን? ምን ይመስላችኋል? ኢስላም ምን ይለዋል? አዳም በሱረቱል በቀራ ላይ ገና ሲያወርደው ቁልነህቢጡ ሚንሃ ጀሚዓን አለ

ነገር ግን ያን ቀኑ መንገዴን የካዱ እና አናቀሶችን ያስተባበሉ ኡላኢከ አስሀቡል ናር፣ እነዚህ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱ በእሳት ውስጥ ለዘላለምም ይዘወትራሉ አለው። ከአዳም ጀምሮ ለመጀመሪያው ሰው ጀምሮ አምላክ አላህ ስብሓነ ወተዓላ ይህንን ቅኑ መንገዱን አሳውቁት ነው የላከው። ያ ቅኑ መንገዱ ምንድን ነው ከተባለ ራሱ ሲናገር ኢንነ ዲነ ዒንደ ላሂ አልኢስላም አለ። ከእኔ ዘንድ አንድ ቅኑ መንገድ ትክክለኛ ቀጥተኛ መንገድ ኢስላም ነው እያለተናገረ

ሃኒፈ ሙስሊማ ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩ ታያላቸው። ኖሕ ምን አለ? ወኦሚርቱ ዋን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ነቢያቶች ለትውልዶቻቸው አደራ ሙስሊም ሆኑ እያሉ ሲመክሩት ያላቸው፣ ያዕቆብን እንውሰድ። ወያዕቆብ ያ በንየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ

ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። እንደምታውቁት ዮሴፍን አላህ በግብጽ ሀገር ላይ ንግስናንና ሹመትን ሰጥቶታል። ዮሴፍ ሃይማኖትን ምን ሲል ተናገረ ከተባለ ሙስሊም ነኝ እያለ ይናገራል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ እዚያ ላይ ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ ብላክ ያላህ ሙስሊም አድርገህ ግደለኛ አለ። የሙሴ ህዝቦች ልክ እንዲሁ እኛ ሙስሊሞች ነን እያሉ ይናገራሉ። ረበና አፍሪ ዓሌና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል የሙሴ ህዝቦች ይህ ነው። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 11 ቁጥር 111 ላይ ወነሕኑ ለሁ ሙስሊሙን አሉ። ሐዋርያቶች እኛ ሙስሊሞች ነን ለእርሱ ለአንዱ አምላክ ብቻ እያሉ ይናገራሉ። ወሽሀድ ቢያንነና ሙስሊሙን እያሉ እና ይህ ነው ኢስላም ብሎ ማለት ባጭሩ አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ያዘዘበት፣ ነቢያቶች ልክ እንዲሁ ትውልዶቻቸውን አደራ ሙስሊም ሆኑ ብለው የተናገሩበት ነብያቶች ቃል በቃል እኛ ሙስሊሞች ነን ብለው የተናገሩበት ይላቸዋል። እንዲሁም የነብያት ተከታዮች ሐዋርያቶችንም ጨምሮ እኛ ሙስሊሞች ነን ብለው የተናገሩበት መለኮታዊ ሃይማኖት ነው። አምላክ እንዳልኳችሁ ኢስላምን ለተቀበለ ሰው በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጠው ገነትን ሊያወርሰው ቃል ገብቷል። ይህ ሌላኛው ማን ነው ስለ አላህ

ኢነማ ተዕብዱነ ሚን ዱኒ ላሂ አውሳነን አለ። እነዚያ ከአላህ ወጪ የምትገዙቸው ሁሉ ጣዖቶች ናቸው። አል አብርሃም ወተኽልቁነ ኢፍካ ለ በራሳችሁ ጊዜ አማልክት ናቸው ብላችሁ ቀጥፋችኋቸው ነው ብሎ ተናገረ። የሰው ልጅ ፈጠራዎች ናቸው። የሰው ልጅ በራሱ ነው አማልክት ያደረጋቸው። ከአላህ ወጪ ነው ማለት

እርሱንም ብቻ ተገዙ ስለዋለላቸውም ፀጋ እርሱንም ብቻ አመስግኑት በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት አላቸው ይሉ ሙሴ ማን ሰበከ ሙሴ ምን አለ ኢነማ ኢላሁኩም ላህ ላኢላ ኢላሁ ወሲዐ ኩለ ሸይን ዕልማ አምላካችሁ እርሱ አላህ ብቻ ነው አለ ሙሴ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እያለ ተናገራቸው እሺ መሲሁ ማንን ሰበከ? ክርስቶስ ወቃለል መሲሁ ያ በኒ ኢስራኤል አብዱላህ ረቢ ወረበኩም ይላል። ክርስቶስም እንዲህ አለ ይለናል። አምላካችን አለ መሲህ ብሎ ይጠራል። መሲሁም እንዲህ አለ፣ ህዝቦች ሆይ ያ በኒ ኢስራኤል፣ እናንተ እስራኤል ልጆች ወይ አብዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዛላቸው። ከአላህ ውጭ ሌላን አካል ያመለከ ሰው ወደ ሲኦል ይወርዳል እያለ መሲሁ አስተማራቸው። እርሱንም ቢሆን ያመለከ ሰው ወደዚያ እንደሚሄድ ይናገራል ሆ

ወሽሃድ ቢአና ሙስሊሙን አሉ። እኛ ሙስሊሞች መሆናችንንም መስክርልን አሉ። ረበና አመና ቢማ አንዘልት አሉ። ጌታችን አላህ ሆይ አንተ በዋረድከው መለኮታዊ ቃል በእንጅል አመንን አሉ። ወተባዕን ረሱል መልእክተኛውንም ተከተልን አሉ። መልእክተኛ ብለው ነው የተቀበሉት። መስል አምላካቸው አንድ አምላክ ነው። አላ ሱብሃነሁ ወተዓላ መልእክተኛቸው መሲሁ ነበር። ፈክቱብና መዓ ሻሂዲን እኛንም ከመስካሪዎች ጻፈና አሉ ይላል

እርሱ አላህ ስብሃነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ ሁለትነት ሶስትነት የለም። በምንድን ነው አንድ የተባለው? በማንነቱ በምንነቱ ማን ነው እርሱ ከተባለ አላህ ነው። ምንድን ነው እርሱ ከተባለ አምላክ ነው። በመለኮታዊ ባህርያቶች ላይ በፍጹም አጋር የለው። የእርሱ ባህርያቶች መለኮታዊ ባህርያቶችን ማንም የሚጋራ አካል የለም። በዚያ ሙተፈርድ ነጠላ ነው፣ ብቸኛ ነው። ይሰማቸዋል ልጆች ይሰማል ይሰማል። እና ይህ ነው አላህ ሱብሃነ ወተዓላ እርሱ አንድና ብቸኛ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። እርሱ ለዘላለም ሕያው ነው። ከመለኮታዊ ባህርያቶች መካከል በሕያውነት ላይ ሞትነት የለበትም። እርሱ የማይሞት አምላክ ነው፣ ለዘላለም ሕያው የሆነ አምላክ ነው። እርሱ ልክ እንዲሁ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። እነዚህም ባህርያቶችን አላ በርካታ ቦታ ላይ በቁርአን ላይ ይገልጻቸዋል።

ከእነርሱ ንስሐን ብቻ ነው የሚፈልገው። ንስሐ አድርጎ ምራስቸዋለሁ ነው ያለው። የሰው ልጅ ለሰራው ኃጢአት አምላክ ያላ ሆይ ይቅር በለኝ፣ ኃጢአትን አድርጌአለሁ፣ ስህተትን አድርጌአለሁ ብሎ ንስሐ ካደረገ እርሱ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ባሪያዬ ምርለታለሁ ብሎ አላህ ስብሐነሁ ወተዓላ ይናገራል። በተቻለ ነው ይህ ነው። አልሐይ ዘላለማዊ ሕያው ነው። አልቀዩም ራሱን በራሱ ችሎ የቆመ አምላክ ነው። በሌላ አካል የሚቆም አይደለም እርሱ ወልም ከዛሊክ ባሮችንም ህያው ሆነው እንዲቆሙ ያስቻለና ያደረገ የሆነ አምላክ ነው። ነፍስን ዘራባቸው ህይወትንም ሰጣቸው። አልሙሕዪ ልዒባድ ላ ተእኹዙሁ ሲነቱን ወላ ነውም እያለ ይናገራል። ማንገላጀትም ሆነ እንቅልፍ አይዞኝም እያለ ስለመለኮታዊ ባህሪያቶች አይደም ይናገራል። ምክንያቱም ይሄ መተኛት ማንቀላፈት የፍጥረታት ባህሪያቶች ናቸው እና ከእዛ ቻል ሁሉን የሚጠብቅ አምላክ ነው። በጥበቃው ላይ ማንገላጀት ማንቀላፋት መሰ-ሰንፍና ሁሉንም በትዕዛዙ ይጠብቃቸዋል። ይህ ነው እና ነቢያቶች ይህን አንዱን አምላክ አላህ ስብሐነ ወተዓላ በብቸኝነት እንድናመልክ ነው የሰበኩንና ያዘዙት። ኢስላምን በብቸኝነት እርሱን ሃይማኖት እንድንከተል ደንግጎልና ነቢያቶች አስተምረውታል። ይህ ነው ሀ ወል ስላም። ይህ ነው ስላም ማለት። ጥያቄዎች ካሉች መጠየቅ ትቻለች። ጥያቄ የለኝም ግን በውስጥ አውረኝና ችግር የለም በቃ

አሌይኩም ሰላም ረመትላ በረካቱ። እኔ ጥያቄ ስለ አክስቴ ነበር። አክስቴ ያገባቸው ክርስቲያን ነው እምና ለስድስት ዓመት ያህል አብረው በትዳር ነበሩ እና ሰው አገር መታ ስደት ላይ ስትኖር ቁርን ምናምን ቀርታለች። ቁርን ምናምን ከቀረች በኋላ ወደ እስልምና ተመለሰች። አሁን ተመለሰ ሀገር ስትገባ ደግሞ ሙሴኒ ክርስቲያን አልሆንም ሙስሊም ነኝ ብላ በእስልምና ነው የምትኖረው። እሱ ክርስቲያን ነው፣ እሷ ሙስሊም ነች።

እሺ፣ ያልተገረዘ ወንድ ልጅ ማሰገድ ይችላል ወይ? ችግር የለውም፣ ይችላል። ነገር ግን መገረዝ ግዴታ መሆኑን ዋጅብ መሆኑን አሳውቁት። አንዳንድ ዑለሞች አያሰግድ ያሉት ሌላ ምንድን ነው እሱ፣ ጣህራን ከመጠበቅ አንጻር ያን ያክል ሊጠብቅ የማይችል ስለሆነ ነው። ምክንያቱም ያ ስጋ ብልት ጫፍ ላይ ያለው ሰው ያሽንቱ ከሸና በኋላ ያንን በትክክል ሊቋጥርለት ላይችል ይችላል ከሚለው አንጻር ነው እንጂ ሶላቱ ተቀባይነት ስለሌለው ምናምን አይደለም። ሶላቱ ተቀባይነት አለው። መስገድ ይችላል፣ ማሰገድ ይችላል። ንጽህናውን እስከ ጠበቀ ድረስ ችግር የለም። እሺ ጥያቄ ያለ ይቀጥል። ከላይ አሳረኛ ሰላ ሰላም፣ ሰላም እንዴት ናችሁ አለ እንደናነ አላ አለ አልሐምድሊላሂ። እሺ መስላም ፈልጌ ነበረ። እስልምና ማለት ምን ማለት ነው? የመጀመሪያ እሺ። ቅድም ስለ እስልምና ስንናገር ነበር፣ ሰምተሃል? በዚያ ላይ ጥያቄ ካለ እጠይቃለሁ። አልሰማህም? ንገረ አልሰማሁም። እስላም ብሎ ማለት አምላክ በነብያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ደንግቦላቸው ለነብያት ነብያቶች የሰበኩት የነብያት ተከታዮች የተከተሉት መለኮታዊ ሃይማኖት ነው። ይ ብ ቦታ ላይ ይናገራል። ሸራ ም ዲን ማሳ ን እስልምና ሃይማኖት ደነገኩላችው። ከዚ በፊት ኖህን አብርሃምን ሙሴን መሲሆን አዝባቸው የነበረው ሃይማኖት ይናገራል። አንደኛ የምናውቀው ነገር ምንድነው? ኢስላምን የደነገገው ራሱ ፈጣሪ ነው። ሰው ሰራሽ ምድር ላይ ሰዎች አይደለም የሰሩት። ሁለተኛ ነቢያቶች ታዘውበታል፣ አምላክ ራሱ ደንግጎላቸዋል። ሶስተኛ፣ እነዚህ ነቢያቶች ለትውልዶቻቸው ሰብከውታል፣ ተከተሉ ኢስላምን እያሉ። ይህ ነው ኢስላም፣ ለየት የሚያደርገው ይሄ ነው። አምላክ ራሱን የደነገገው ነቢያቶች ታዘውበታል፣ ነቢያቶች ሰብከውታል። ያ ነው እሺ። የእስልምና ሃይማኖት የመጀመሪያው ትእዛዝ ምንድን ነው ታዲያ? ከተባለ አምላክ አንድና ብቸኛ መሆኑን አምነው እርሱን በብቸኝነት መገዛት ነው። ይሄ ነው ላላ ላ ፈዕለም አነሁ ላላ ላላ ይላል። እወቅ እርሱ ከአላህ በስተቀር ሌላ በእውነት የሚመለክ ማንም አምላክ እንደሌለ እወቅ እያለ የመጀመሪያ እውቀት እርሱ በሆነ ይናገራል። ነቢያቶችም አይተ ከሆነ ሲያስተምሩ የመጀመሪያው ትእዛዝ አንዱን አምላክ በብቸኝነት ማመንና ለእርሱ መገዛት ነው። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያለ ያስተምሩ ነበር ያ አንድ አምላክ ነው በብቸኝነት ሊመለክ የሚገባው አምላክ አንድም ሶስቱም ነው ብለው ነቢያቶች በፍጹም አላስተማሩም ያ አምላክ የዘላለም ህያው ነው በህያውነት ላይ ሞትነት የለበትም ስለ ሰው ልጆች ብሎ ሞተ ብሎ ሂሳብ የለም የነቢያት አምላክ አይሞትም የሚፍጹም እና ይህ ነው ስላም በጥቂቱ ጥያቄ ካለ መጠየቅ ይቻላል